ከኢቢኤስ የለቀኩበት ምክንያት ከስራ ይልቅ ከአለቃ ጋር መሞዳሞድ ላይ ያተኮራል ስትል የተናገረችው ጋዜጠኛ ምህረት ዮሴፍ የቀድሞ የፋና ቲቪ ባልደረባ የነበረችው ፋና ላምሮትን በላይቭ ስታጓፍር የነበረችው እንቁና ብርቱ ጋዜጠኛ ምህረት ዮሴፍ በብዙዎች ዘንድ የምትወደድበት የፋናላምሮት ላምሮት የላይቭ ፕሮግራም ምንም ሳይበግራት ቀጥ አድርጋ የምትመራው አንደበተ ርቱዕ ምህረት ዮሴፍ ወደ ኢቢኤስ ስትገባ ከኢቢኤስ ብዙ እንደሚጠበቅ ማለትም የእሷን ወኔ የእሷን ጥንካሬ የሚያውቁ ኢቢኤስ ጎበዝ፣ ጠንካራ ልጅ አገኘ ሲሉ ነበር የተናገሩት። እሷን ብላለች ወደ ድርጅቱ ባመራውበት ሰዓት ብዙ የምሰራ ብዙ ማድረግ የሚችል መስሎ ነበር፣ ግን ነገሩን እንደጠበቅኩት አላገኘሁትም ስትል ነው እየተናገረችው። ከፋና ቴሌቪዥን ወደ ኢቢኤስ ቴሌቪዥን የስራ ዝውውር ያደረገችው ጋዜጠኛ ምዕረት ዮሴፍ ከሰባት ወራት በፊት ነበረ። ሆኖም ግን በዚህ በአጭር ጊዜ ነው መልቀቋ የተሰማው። ለበርካታ አመታት ስራበት የነበረውን ፋና ቴሌቪዥን ለቃ ኢቢኤስን የተቀላቀለችው ምዕረት የጣቢያዋ ቆይታ እጅግ በጣም አጭር ጊዜ ነው። ለምን በአጭር ጊዜ ተብላ ከኢትዮፒ ካሊንግ በተጠየቀችው መሰረት የስራ ሁኔታ አልተመቸኝም። ቀደም ባለው ስራዬ የስራ ነፃነት ነበረኝ። ለተመልካች እንጂ ለአለቃ ብዬ አልሰራም። በተጨማሪም ስራዬን እወደዋለሁ፣ አከብረዋለሁ። በኢቢኤስ የነበረኝ ቆይታ ከስራ ይልቅ ከአለቃ ጋር መሞዳሞድ ላይ ያተኩራል። ይህ ደግሞ ከኔ ባህሪ ጋር አልሄደም። ስራዬን ለመልቀቅ ተገድጃለሁ ስትል ለኢትዮፒካሊንግ ተናግራለች። ጋዜጠኛ ምህረት ወደ ኢቢኤስ ከመግባቷ በፊት ለሰባት ዓመት የሰራችበትን ፋና ብሮድካስት ኮርፖሬሽን ለመልቀቅ ከፍተኛ መስዋዕትነት መክፈሏን ገልጻ ብዙ ባቀደችበት ጣቢያ የጠበቀችውን ያህል ባለመጓዟ ማዘኗን ጨምራ ተናግራለች። ጋዜጠኛ ምህረት ለተከታታይ አራት ዓመታት በአስራ ስድስት ምዕራፎች ለሙዚቃ ወዳጆችና ለአድማጮች እየደረሰ የሚገኘውን የፋና ለአምሮት ባለሰጠው ድምፃያኖች ውድድር ላይ በአቅራቢነት እየሰራች የነበረች ሲሆን እንዲሁም በመዝናኛ ፋና ቀለማት ፕሮግራም ላይ በአቅራቢነት ትሰራ ነበር። ኢቢኤስ ቴሌቪዥን ይሰሩ የነበሩ ጋዜጠኞች አብዛኛዎቹ ከትንሽ ጊዜ ቆይታ በኋላ መስሪያ ቤቱን ለቀ ይወጣሉ፣ ለምን እንደሆነ ባልታወቀ ሁኔታ። በጣም መስራት እፈልጋለሁ፣ ሞያይም በጣም የሚወደው አቅሜን አውጥቼ ለራሴም ለህብረተሰቡም የሚሆን ነገር ማድረግ እፈልጋለሁ፣ ግን አልቻልኩም፣ በመስሪያ ቤቱ ጫና ይላል ታሪኩ ዘውዱ። ብዙ መገፋት፣ ብዙ ማቃጠር፣ አብዝቶ ማሸርገድ፣ ከማንነት ውጭ ብዙ ማስመሰልና አውርቶ አደር ሆኖ የሰው ስም እያጠለሹ በጥርስ ፈገግታ፣ ከኋላ ግን እሱ እኮ እያሉ አቅሜን እንዳላሳይ ብርቱ ትግል ገጥሞኝ ከዛሬ ነገ የሆነ ለውጥ ይኖራል በሚል እዛ ቤት ዓመት ያህል ብቆይም ነገሮችም እንዳሰብኩትና እቤት ቁጭ ብዬ እንደማንኛውም የቴሌቪዥን ተመልካች ነገሮች እንዳሰብኩትና ከቤቴ ቁጭ ብዬ እንደማንኛውም የቴሌቪዥን ተመልካች እያደነኩን ፓስልለት የነበረው ተቋም ስራውን ተጋብዤ አብሬ በሰራሁበት የአንድ ዓመት ቆይታ እንዲህ ነው እንዲህ በሚል በሚኖረን የስራና ስራን በተመለከተ በነበረን ግንኙነት ቀናቶች፣ ሁኔታዎች ከእኔ ስብዕና ጋር አብሮ እንደማይሄዱ በመረዳቴ በበቃኝ ቦታውን ለቅቄ አብሬ እንድሰራ ተጠርቼ ወደ ነበረበት ሀገር ካናዳ ለመጓዝ ወሰንኩ። በውስጤ ከካናዳ ለተመልካቾች የሚመጡን ስራዎችን ለመስራት እቅድ ነድፌ እየተንቀሳቀስኩኝ ባለሁበት ቅጽበት የመስራት አቅሜን ያለኝን ችሎታ ቀድሞ የተረዳው ዳይሬክተር በአሁኑ ሰዓት የቻናል ዋን የኢትዮጵያ ቴሌቪዥን ጣቢያ ባለድርሻ ሳሙኤል ደበበ አብረን የመስራት እድሉን ፈጥሮልኝ በሳምንት ከካናዳ የተለያዩ ዝግጅቶችን በቻናሏ ኢትዮጵያ ማስተላለፍ ከጀመርኩ ይኸው አንዱ። ራስ ቁጥር ያለው ኢቢኤስ ከቅርብ ዓመታት ወደዚህ ለምን ይሆን ጋዜጠኞች እየገቡ የሚወጡት? ቆዩ ቢባል ሁለት ዓመት ወይ ደግሞ አመት ከግማሽ ነው። አንድ መስሪያ ቤት የመስሪያ ቤቱን ሕግና ደንብ እስከጠበቁ ድረስ የመስራት መብታቸውን የመስራት ፍላጎታቸውን ለባለቤቱ ወይ ደግሞ ለሰራተኞቹ ቢለቅ ስኬታማ ይሆናል። ግን እስካልጣሱ ድረስ ምን አለ የመስራት አቅማቸውን በደንብ በሚያሳዩበት መልኩ ፋሽናቸው፣ ፍላጎታቸው በሆነ መልኩ እንዲሰሩ ቢፈቀድላቸው በእርግጥም ለመስሪያ ቤቱ ስኬት እንጂ ውድቀት አይሆነ። እኛ ባልነው ሄድ፣ በእኛ መስመር ሄድ የሚባል ነገር ለባለቤቱ ምንም ላይሆን ይችላል። በእርግጥ ለሰራተኞቹ ግን ከባድ ነው። በዚህ ሰዓት በአንድ አቅጣጫ በዚህ መልኩ ይሄድ ማለት ይከብዳል። ጋዜጠኛ ሲሆን ደግሞ በጣም ይከብዳል። ምክንያቱም እነሱ ፋሽናቸውን የውስጣቸውን ለህብረተሰቡ የሚያሳዩበት መንገድ እያንዳንዱ ሰው ይለያያል። ሆኖም ግን ያንን ሊያሳዩ የፈለጉትን የስራ እድላቸውን የስራ ሞራላቸውን እንዲያሳዩ ቢፈቀድላቸው ምናልባትም ለመስሪያ ቤቱ የከፍታ ድልድይ ቢሆኑ እንጂ የውድቀት አይሆኑም።